የመዳን ቀን ዛሬ ነው፣ ነገ አይደለም፣ ዛሬ ነው። ራይት ነው። በኋላም አይደለም፣ አሁን ነው። የወንጌል ዘመን ነው። ዘመኑ የወንጌል ዘመን ነው። የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም። ከዚህ በኋላ ዩ ኬና እንዳልክ ቤዛነት ምንድን ነው? በርባንን ጠይቀው በደንብ ይነግራል። ዘመኑን ሙሉ ከኃጢአትና ከወንጀል ከርኩሰት ውጭ ምንም ማያውቅ በርባን ይፈታ ዘንድ ኢየሱስ ወደ በርባን ቦታ ተመለሰ። በርባን ይህንን ጉዳይ በደንብ ያብራራሃል። ክፍያ ራንሰም ምን ማለት እንደሆነ በደንብ እሱ ይነግራል። ኢየሱስ የኃጢአት ከተማ ወክ እያደረገ መጣ፣ እኔና እናንተን ሊገዛ፣ በርባንን ሊያስፈታ። አረ ደም ያስከፍልሃል ተባለ። እከፍላለሁ አለ። ሞት ነው የሚያስከፍል እነዚህ ከአንተ እጅ በዋዛ እንደወጡት አይደለም ሲመለሱ ደም ያስከፍልሃል አለ። እከፍላለሁ አለ። በደም ትራንዛክሽን ከኃጢአት ገበያ ቤዛ ሆኖ እዳችንን ከፍሎ ኢየሱስ ገዝቶናል። ወንጌል አላፍርበትም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን ከሰሞኑ ብዙዎቻችሁ እንደተመለከታችሁት ሶሻል ሚዲያው በኢየሱስ ፍቅር ተማርከው እጅ በሰጡና ከዚህ በኋላ ከዚህ የምህረትና የፍቅር አምላክ ከሆነ ጌታ ጋር ተጣብቀው ከእነሱም አልፈው ለሌሎች ከጨለማ ህይወት ወደሚያስደንቅ ብርሃን እንዲመጡ እየመሰከሩ ባሉ ሰዎች ተጨናንቋል። ይህን ማየት ደግሞ እጅግ አስደሳች ነው። ከዚህ በላይ ሌላ ደስታ ያለ አይመስለንም። ሰው ሲድን ያለው ደስታ አይነት ደስታ ምንም። በእውነት እኔ በህይወቴ ሰዎች ሲድኑ አሁን ጌታን የምትቀብዙ ብድግ ብድግ እያለ ሰው ሲመጣ የሚሰማኝን ደስታ እኔ በህይወት ዘመኔ ምንም ውስጥ ተሰምቶ የመጨረሻው ደስታ የሱ ነው። በአንድ ሰው ወደ ጌታ መምጣት በሰማይ ምን ያህል ደስታ እንደሚሆን መጽሐፍ ቅዱሳችን የነገረን እውነት ነው። ታዲያ በዛሬ ፕሮግራማችን በኢትዮጵያ የፊልም ኢንዱስትሪ ውስጥ እጅግ ብዙ ፊልሞች ላይ በመተወን ድንቅ ብቃቷን ያሳየችው አርቲስት ሰገን ፍጠር የዓለም ክብርና ዝና በቃኝ ብለው ወደ ጌታ ከመጡ ታዋቂ አርቲስቶች መካከል አንዷ መሆኗ ይታወቃል። ታዲያ ከሰሞኑ ግን እምነቷን ቀይራ ወደ ኦርቶዶክስ ተመልሳለች ሲባል የነበረ ቢሆንም እርሷ ግን ይህንን እውነት ወቁልኝ ብላ በጨመረ ጸጋና የቃል መገለጥ ብቅ ብላለች። ቪዲዮውን ይዘንላቸዋል ይዘንላችኋል ትመለከታላችሁ። ከዛ በፊት ግን ከዚህ በኋላ በምንለቃቸው ቪዲዮዎች ላይ እና እናንተን የሚያሳትፉ ጥያቄዎችን እየጠየቅን ለሚመልሱ ሰዎች ሽልማት እንሸልማለን ባልነው መሰረት የዛሬውን ጥያቄ ለሚመልሱ ሶስት ተሳታፊዎች ለእያንዳንዳቸው የ500 ብር ሽልማት ያዘጋጀን ስለሆነ ተሳተፉ። ጥያቄውም ቀላል ነው። በቅርቡ የመዝሙር አልበማን ያደረሰችን የእህታችን ዘማሪት ዘሪቱ ከበደ የአልበማ መጠሪያ ምን ይባላል የሚል ነው። መልሳችሁን በኮሜንት መስጫው ስር አስፍሩልን በሚቀጥለው ቪዲዮ እጣ አውጥተን የምንሸልም ይሆናል። በቀጥታ ወደ ፕሮግራማችን እንሻገር፣ መልካም ቆይታ ይሆንላችሁ። ብዙዎች በማይደፍሩት የትምህርት መስክ ፍልስፍና የመጀመሪያ ዲግሪዋን በከፍተኛ ማዕረግ ይዛለች አርቲስት ሰገን ይፍጠር ከትምህርቷ ጎን ለጎን ደግሞ ለአርት ከነበራት ፍቅር የተነሳ ወደ ፊልሙ ኢንዱስትሪ በመቀላቀል ከአስር በላይ አማርኛ ፊልሞች ላይ በመተወል ድንቅ ብቃቷን አሳይታለች። ከነዚህም መካከል የመጀመሪያ ፊልሟ ከሆነው ሚዜዎቹ ጀምሮ የፍቅሬ ፍቅረኛ፣ በቁም ካፈቀርሽኝ፣ ሚስቴን ቀሙኝ፣ ህመሜ፣ እንደዚሁም ደግሞ አርዲቦ የተሰኙት ተወዳጅ ፊልሞች ላይ በመሳተፍ እውቅናና ተወዳጅነትን ማግኘት ይችላለች አሁን ላይ ከፊልሙ ዓለም ርቃ በመንፈሳዊ ህይወቷ ላይ ትኩረት ያደረገችው ተዋናይቷ ታዲያ በተለያየ ጊዜያት ግን መነጋገሪያ መሆኑ አልቀረም። አርቲስት ሰገን ይፍጠር ከጥቂት አመታት በፊት ከኦርቶዶክስ ሃይማኖት ወደ ፕሮቴስታንት ሃይማኖት በመቀላቀሏ አነጋጋሪ ሆና እንደነበር ብዙዎቻችን እናስታውሳለን። ታዲያ ከሰሞኑ ደግሞ በተለያዩ ማህበራዊ ሚዲያዎች ላይ አርቲስት ሰገን ይፍጠር ወደ ቀደመ ሃይማኖቷ ኦርቶዶክስ በይፋ ተመልሳለች የሚሉ በርካታ ቪዲዮዎች በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ ነበረ። ዛሬ አንድ ነገር ልላችሁን የመጣሁት ነው በእግዚአብሔር ቃል ውስጥ ስትሆኑ ሰዎች ታማው ባላልኩበት ቦታ ስሜ ጠፋ፣ ሰዎች ስለ እኔ ብዙ ነገር አወሩ። ዛሬ ይሄን ብናገር ሰዎች ይወዱኛል፣ አይወዱኝም ብላችሁ ብዙም እንደዚህ አይነት ነገሮች ቦታ አትሰጡትም። በእግዚአብሔር ቃል ውስጥ ስትኖሩ፣ መኖር ስትጀምሩ ሆናችሁ አትገኙ እንጂ ስለመባላችሁ ብዙም አያስጨንቃችሁም። ለዚህ ደግሞ ምስክር እኔ ነኝ። በእግዚአብሔር ቃል ውስጥ መሆን ከጀመርኩ ጊዜ ጀምሮ ላይፍ ሊትራሊ ተቀይሯል። በቃ ለራሴ እስኪገርመኝ ድረስ ብዙ ለውጦችን በራሴ ላይ ይቻለሁኝ። ታውቃላችሁ እግዚአብሔር እናንተን ከብዙ ነገሮች ውስጥ ማውጣት ሲፈልግ እግሩ ስር ቁጭ ብላችሁ እንድትማሩ ነው የሚያደርገው። ለማለት ፈልጌ መሰላችሁ። በእግዚአብሔር ቃል ውስጥ ስትሆኑ ታጋሽ ያደርጋችኋል። አንዳንድ ነገሮችን እያያችሁ እንዳላያችሁ ያሳልፋችኋል። ይቅርታ ማድረግን ትለምዳላችሁ፣ ትችላላችሁ፣ ትህትናን። ከሁሉም ይበልጥ ደግሞ ከእግዚአብሔር ጋር በየሰዓቱና በየደቂቃው ጊዜ ማሳለፍ ትፈልጋላችሁ፣ እሱም ትራቦታላችሁ። በቃ በእግዚአብሔር ቃል ውስጥ ስትሆኑ እንደዚህ ነው የሚያደርጋችሁ ለራሱ አድርጎ ሲያበላሻችሁ፣ ለምንም ነገር ብዙም ቦታ አትሰጡትም። ብዙ ሰዓቴን ከእግዚአብሔር ጋር ማሳለፍ ነው የምፈልገው። እውነቴን ነው የምላችሁ። ሰዎች አሁን ስለ ኢየሱስ ስናገር ስመሰክር ብዙ ነገር ይላሉ። እውነቴን ነው የምላችሁ። ግን የእግዚአብሔርን ቃል በተናገርኩ ቁጥር ሰዎች በእኔ ላይ የሚናገሩት ነገር በእግዚአብሔር ቤት ትልቅ ነገር ነው ለኔ እና ብዙም ኔጌቲቭ የሆኑ ነገሮች አያስጨንቁኝም። ምክንያቱም ከእግዚአብሔር ጋር ጠዋት ከእንቅልፍ የተነስቼ መጀመሪያ የምገናኘው ከእግዚአብሔር ጋር ነው። በእግዚአብሔር እግር ስር ሆኜ ነው ጊዜን የማሳልፈውና ለእግዚአብሔር ምንድን ነው የምለው? ቀኖቼን ከሚበሉብኝ ሰዎች ጋር እንዳታውለኝ፣ ከምሰማው ከማየው ነገር ሁሉ ጠብቀኝ። ሰዎች እኔን ሲያዩ ኢየሱስ ትዝ እንዲላቸው ነው የምፈልገውና ጌታ ወይ በቃ እኔን ለውጠኝ፣ ቀይረኝ። ጊዜን ከአንተ ጋር ማሳለፍ ነው የምፈልገው። በማይሆኑ ነገሮች ውስጤን ስትረስድ ማረግ አልፈልግም። ምክንያቱም የቀመስኩት ጌታ ለእኔ ብዙ ነገር ስለሆነልኝ እማይሆኑ ነገሮች እኔን ብዙ አይረብሹኝም። አንዳንዴ አቅጣጫችሁን ስፍራችሁን መቀየር አለባችሁ። ስፍራችሁ ካልተመቻችሁ ስፍራችሁን በሚመች መልኩ ከእግዚአብሔር ጋር ጊዜ በምታሳልፉበት አይነት መልኩ ከእግዚአብሔር ጋር ጊዜ ማሳለፍ አለባችሁ። በማየውን ነገር ላይ ጊዜያችሁን አታጥፉ። ምክንያቱም የመዳን ቀን ዛሬ ነው ነገ አይደለም፣ ዛሬ ነው ራይ ነው፣ በኋላም አይደለም አሁን ነው። ስለዚህ ይህን ለመናገር ነው። ጌታ ኢየሱስ ሲባርጋችሁ በእግዚአብሔር ቃል ውስጥ ነው። ቴንክ ዩ ከሰሞኑ መነጋገሪያ የነበረው አርቲስት ሰገን ይፍጠር ሃይማኖቷን ከፕሮቴስታንት ወደ ኦርቶዶክስ ቀይራለች እየተባለ በስፋት ሲዘዋወር ብዙዎችም ሲቀባበሉት ነበረ። እውነታው ግን እንደሰማችሁት ነው። እኛም እንዳረጋግጥ ነው መረጃ እንግዲህ ሰገን ይፍጠር አሁንም በፕሮቴስታንት ቤተክርስቲያን ውስጥ አገልግሎትን እየተካፈለች ትገኛለች። እንግዲህ አንዳንዴ ሶሻል ሚዲያ የሚወራው ነገር ብዙዎቻችን ፍላጎቶቻችንን ልናወራበት እንችላለን። ስለዚህ እውነቱ ምንድን ነው ብሎ አንዳንዴ ማጣራት ያስፈልጋል። በዚህ ቻናል ላይም ደግሞ እንደምታውቁት እውነታውንና ሚዛና የሆነ መረጃን እንደምናቀርብ ስለሚታወቅ በዛሬው መረጃችን ብትሰሙት ባለ መረጃ አርቲስት ሰገን ይፍጠር ጋር ተያይዞ ሲወራ የነበረውን ጉዳይ አጣርተን ያቀረብንላችሁ አጠር ያለ ፕሮግራም ይህን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በፕሮግራማችን ላይ ያላችሁን ማንኛውን ማስተያየት ልትሰጡ እንደምትችሉ እየጠቁምን የሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች የምንገናኘውናል እስከዛው ግን እናንተም ቻናላችንን ሰብስክራይብ በማድረግ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ እየጠቆምን በሚቀጥለው በሌላ ፕሮግራም በሌላ መረጃ እስከምንገናኝ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።